ሐረግ ድራማ በክፍል መቶ ሰባት እንግዲህ ያፌት የፍራታ ልጅ ለማስወረድ ደፋ ቀና እያለ ነው። በሌላ በኩል ደግሞ ከሀገር ለመውጣት እየተዘጋጀ ይሁ እየተዘጋጀ ነው ያለው ማለት ነው። የሚዘጋጅበት ምክንያት ደግሞ ዶክተሩን ስለገደለው የዶክተሩን ሞት መነጋገሪያ ስለሆነ፣ ሚስቱ ደግሞ ለመጨረሻ ጊዜ ማን ቤት ነው ያለ ስትባል ያፌት ቤት ነው ብላ ለፖሊሶች ፖሊሶች ስለተናገረች፣ አንደኛ ሚስቱን ማስገደል ይፈልጋል። ሁለተኛ ነገር ደግሞ እሱ ከሀገር ለመውጣት እየተዘጋጀ ነው። ምን አስበው ነው ለምንድ ነው ከሀገር ለመውጣትስ እየተዘጋጀበት ያለው ምናልባት ዶክተሩን ሲገለው ያየው ሰው ሊኖር ስለሚችል አመልክተውብኝ ይሆናል የሚል ስጋት ስላለው ይሆናል። እንግዲህ የፌት የእውነት ተሳክሱለት ከሀገር ይወጣል። ከሀገርስ ለመውጣት ያስበው ድርጅቱን እንዴት አድርጎት? ለኤፍራታ ደግሞ ያፌት ከሀገር ወጣ ማለት ምርጥና አሪፍ ቻንስ ነው ብዬ ያስባል። ነገር ግን ከዛ በፊት አንድ ችግር ፈጥሮ መውጣት አስቧል ይመስለኛል። ለኤፍራታ እንግዲህ ልጁን የሚያስወርድ መድኃኒት ሊሰጣት እየተዘጋጀ ነበር። እንግዲህ ያፌት ከብዙ ጊዜ በኋላ ኤፍራታ የደበቀችውን ሚስጥር በመስማቱ ሁኔታዎቹ ሙሉ በሙሉ ተቀይረዋል ማለት ነው። በጣም እየተናደደው እየተነጫነጨ ነው፣ እየጠጣ ነው። ራሱን በተለያየ ነገር ቢዚ ማድረግ ፈልጓል ማለት ነው። ይሄም ደግሞ ኤፍራታ ስላረገዘች እሱ ምንም ነገር ሳያደርጋት እስከዛሬ እየተንከባከበ ይዟት፣ ነገር ግን እሱ ሳያቅ በሌላ ሰው መበለጡ በጣም አናዶታል። ነገር

ይህን ልጅ ከሱ ጋር ሆና እንድትወልድ ስለማይፈልግ፣ ምክንያቱም የሱን ያልሆነ ልጅ ማሳደግ አይፈልግም። ከወለደች በኋላም ወደ ልጇ አባት መሄዷ ስለማይቀር ያፌት ማድረግ ያለበት ነገር ልጁን መግደል ብቻ ነው፣ ዋናው አማራጭ። እሱም እንግዲህ ይህንን እንደ አማራጭ አድርጎ የመጨረሻ ውሳኔ ወስኖ ለኤፍራታ መድኃኒት እየሰጣት ነበር። ይሄ መድኃኒት እንግዲህ የኤፍራታ ልጅ ይገድለዋል ወይስ ደግሞ ሳይገድለው ቀርቶ ከሽፎበት ምናልባት የራሱ ሰዎች የሰጡት መድኃኒት የተ ተበላሸ ሆኖ ኤፍራታ ከዚህ ነገር አምለጣ የእውነት የናታንን ልጅ ወልዳ ከናታን ጋር ልትቀጥልም ላትቀጥልም ትችላለች። ኤፍራታ የእውነት ልጇ እንደዚህ ከተበላሸባት በጣም ነው የምታዝ ነው። ነገር ግን የምትጠረጥር ይሆናል። ያፌት የሰጣትን መድኃኒት ላትወስደውም ልትወስደውም ትችላለች በደንብ ካየችው። ምክንያቱም አሁን ላይ ናታና ያፌት እያደረገ ያለውን ነገር በደንብ እየተጠራጠረችው ነው። እሷ ግን እርጉዝ መሆኗን እንደሰማ ስለማታቅ ምናልባት ልትወስደው ትችላለች ማለት ነው። በሌላ በኩል ናታን ነው ናታን እንግዲህ ኤፍራታን ሲያሽከረክር የነበረው ያፌት እንደነበረ እዛ ውስጥ እያለች በእሷ በኩል ጉዳት እንደደረሰ ነገር ግን እሱ ምንም እንዳልሆነ ሲሰማ አውቆ ነው ያደረገው። እንደዚህ እንድትሆን ያደረጋት አውቆ ነው። የኔ ጨረቃ ሊያሳጣኝ ነው። ምክንያቱም ካሁን በፊት ያፌት ናታንን ያንተ የሆነ ነገር ሁሉን ይወስዳለው፣ ያንተ የሆነ ነገር ሁሉ አሳጣለው ብሎት ነበረ። አሁን ላይ ናታን ያፌት ጋር እየተጋፈጠው ስለሆነ ጎን ለጎን አብሮ እየሰራ የተሳፈጠው ስለሆነ፣ ያፌት እንግዲህ ሆን ብሎ ኤፍራታን እንደዚህ አይነት አደጋ እንዲደርስባት ያደረገ ስለመሰለው ስሜታዊ ሆኖ ናታን የአፌት ቤት ሄዶ እንግዲህ የአፌትን ካልገደልኩ ብሎ እየተገለገለ ነበረ። ነገር ግን እነጽዮን እና ቢንያም እንደምንም ብለው ይዘው አስቀርተውታል ማለት ነው። ይህን ያደረግኩት ደግሞ እዛ ሄዶ ሌላ ችግር ሊፈጥር ስለሚችል ከያፌት ጋር ከባድ ችግር ይፈጠራል የሚል ሀሳብ ስለነበራቸው ናታንን እንግዲህ እንደምንም ብለው እንግዲህ ጎትተው እንደ ሄድ አስቀርተውታል ማለት ነው። ሄዶ ቢሆን ኖሮ ናታን ምን ሊያደርግ ይችላል? ያፌትን አናቱን ሊፈነክተውም ላይፈነክተውም ይችላል። ብቻ ብዙ ችግሮችን ሊፈጥር ይችል ነበር። ቢሄድም ደግሞ ናታንን ወይም ያፌትን ላያገኘው ይችል ነበረ። ምክንያቱም ያፌት ማታ ማታ ብቻ ነው ወደ ቤት የሚገባው። ሰላም ውዴቻ ዲሲፕሊናሪ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነው፣ እግዚአብሔር መስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬን በአዲስ ቪዲዮ ከች ብያለው። ለቤት አዲስ ከሆናችሁ ላይክ እና ሼር ሳብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ማለት ነው እንግዲህ ሐረግ ድራማ በክፍል መቶ ሰባት ብዙ ነገሮች ተፈጥረዋል። ክፍል መቶ ስምንት ላይ ደግሞ ብዙ ነገሮች ይፈጠራሉ ማለት ነው። እንግዲህ ክፍል መቶ ሰባት ላይ ገነት የኤፍራታ የቤት ሰራተኛ ለመሆን ራሷን አዘጋጅታ ያፌትን ብትፈራውም ነገር ግን እንደምንም ብላ ጠይቃ ኤፍራታ እስከሚሻላት እናንተ ጋር ልሁን ለንከባከባት ልንከባከባት ምግብ ላብስላት እያለች እንግዲህ ለያፌት ጥያቄ እየጠየቀችው ነበር። ያፌት እንግዲህ ሞራሏን በሚነካ መልኩ ለምን ዙሪያ ጥምጥም ተይጃለሽ፣ ለምን የቤት ሰራተኛ ልሆን አትኝም ነበር የኤፍራታ እናት እያለ እንግዲህ ገነትን እያወራት ነበር። ይሁን በቃ ምንም በላይ ምንም ብቻኔ ዚህ መሆን ነው ምፈልገው ልጅን እያየው መቀመጥ ቻልኩ፣ አንተ ምንም ነገር ብትል ታዛዥ ነኝ ብለዋለች እንግዲህ ገነትን አንድ ማስጠንቀቂያ ሰጥቷት ነበረ። እዛ ቤት እንድትሰራ ሲፈቅድላት እኔ ያልኩሽን ነው የምታደርጊ እኔ ካልኩሽ ውጭ ምንም ነገር ማድረግ አትችይም። እኔ ያዘዝኩሽን ትሰሪያለሽ። እኔ ከኔ ትዕዛዝ ውጭ ቤት መውጣት አይቻልም። ሚስጥር መጠበቅ አለብሽ የሚል ማስጠንቀቂያ ሰጥቶ እንግዲህ ገነት እዛ ቤት የቤት ሰራተኛ ሆና ለማገልገል እንግዲህ ወደ ያፌት ቤት ገብታለች። ይህን የሚያደረገችው እንግዲህ ለልጇ ላይ እፍራታ ስትል እሷን እያየች መኖር ስለምትፈልግ ነገር ግን በዚህ በኩል የጀመረችው ላውንደሪ ቤትስ ምን ሊሆን ይችላል? እንዴት ልታደርገው አስባ ነው? እንዴት ነው ያን ሁሉ ነገር እናተና አድርጎለት ሁሉን ነገር ትታዛ ቤት የቤት ሰራተኛ ለመሆን እየወሰነችው ያው ኤፍራታን ለማየት ነው አንድና አንድ ነገር ግን እነ ናታን ያን ሁሉ ነገር አድርገውላት ሜዳ ላይ ጥለው ስትሄድ፣ ናታን ይህን ነገር ሲሰማ በጣም የሚናደድ ተስፋ የሚቆርጥ ይሆናል። ቢኒያምም ጭምር ማለት ነው። ያንን ሁሉ ነገር አድርገውላት ነገር ግን ያን ነገር ሰዛ አሻፈሬን ብላ የያፌት የቤት ሰራተኛ ስትሆን፣ ሁሉም ቢሆን ደስተኛ ይሆናሉ ብዬ አላስብም። በተለይ ናታንና ቢኒያም ማለት ነው። እንግዲህ በቀጣይ ክፍል ገነት እዛ ቤት የቤት ሰራተኛ ሆና ስትገባ አንደኛ ለኤፍራታ ጥቅም አለው፣ ሁለተኛ ነገር ያፊት የሚያደርገውን እያንዳንዱን ነገር ስለምታውቅ ለንናታንም መረጃ ልታቀብላቸው ትችላለች ማለት ነው። እንግዲህ ኤፍራታ ደግሞ ልጇን እንግዲህ ምናልባት ያ ቤት የሰጣት መድኃኒት ከሰራ ልጇ ሊጠፋ ላይኖር ይችላል። ልጇ ከጠፋ ደግሞ ኤፍራታ ሁሉም ነገር ተስፋ አስቆራጭ ይሆንባታል ማለት ነው። ሳትፈልግ ብታረግዞም ነገር ግን አሁን እርጉዝ በመሆኗ በጣም ደስተኛ ነበረች። ሌላው ለኤፍራታ በጣም የሚያሳዝነውና ና የሚያናድደው ነገር የዶክተሩ ሞት ነው። ለዶክተሩ ሁሉን ነገር ነግራው ነበር። ሁሉን ነገር እየተንከባከባት ነበረ። እርግዝናዋንም ክትትል የምታደርገው ዶክተሩ ጋር ነበረ። ሶ ዶክተሩ መገደሉ ለእሷ ብዙ ጉዳት አለው። አንደኛ ልጇን የሚንከባከብላት እንደ ሚስጥረኛ አድርጋ ያዘችው እሱ ነበረ። ሁለተኛ ነገር የዲኤንኤው ውጤት እንግዲህ በውሸት ተቀይሮ እንዲሰጣት አድርጎት ነበር። ያፌት እውነቱ ሊወጣ ሲል ነው እንግዲህ ያንን እውነት ታውቃለች ሲል ነው ያፌት ዶክተሩን እንሊገለው የቻለው ማለት ነው። እንግዲህ በቀጣይ ክፍል የምናየው ይሆናል። የእፍራታ ልጅ ይሞታል አይሞትም? የሁላችንም ጥያቄ ነው ማለት ነው። በሌላ በኩል የያፌት ከሀገር መውጣት አለመውጣት ነው። ከሀገር ሊወጣ ያሰበበት ዋናው ምክንያት ይመስለኛል ዶክተሩን ስለገደለው ፖሊሶች እየተከታተሉኝ ይሆናል የሚል ስጋት ስለነበረው ነው። ሚስቱ እንድትገደል ትዛዝ ሰጥቶ ነበር። ነገር ግን እሷ ባለመገደሏም ጭምር ይሆናል እንግዲህ እሱ ከሀገር ለመውጣት ለማምለጥ ዝግጅቱን አጠናቆ ጨርሷል ማለት ነው። እንግዲህ ያፌት ከሀገር ይወጣል ይበልጣል አያመልጥም? ወይስ ደግሞ ሳያመልጥ ተይዞ ወደ መቀመቅ ይገባል? ምናልባት ያየው ሰው ካለ በግድያ ሙከራ ያ ቤት በራሱ ሰበብ ሊገባ ይችላል ማለት ነው። ይህ ነገር ለኤፍራታም ለናታንም ትልቅ የሆነ የደስታ ዜና ነው። ሌላኛው እንግዲህ ሉሊት ናት። ሉሊት እዛ ቤት ሆና እንግዲህ ነገሮችን እያየች ነበረ። ነገር ግን ምንም አይነት ነገር አላገኘችም። መረጃ ልታገኝ አልቻለችም። እንደውም ጽዮን ሁሉን ነገር እንዳስታወሰች አውቃለች። ይህ ነገር ደግሞ ለሉሊት በጣም አስደንግጧታል ማለት ነው። እንግዲህ ይህ ቀጣይ ክፍል ብዙ ነገሮች ስለሚፈጠሩ ያንን በቀጣይ ክፍል በመቶ ስምንት የምናየው ይሆናል። እስከዛ ባይ